ቤተሰቦች እንግዲህ ሙሉ ቤተሰቡ በቃ አክቲንግ ይችላል ማለት ነው። ምክንያቱም ካሜራ እያዩ እንኳን ምንም ነገር የተለየ ነገር አያሳዩም። እሱ ማነው? ካሜራው ምንድን ነው? ምናምን በቃ ለካሜራ አዲስ አይደሉም። ምንም አይደንቃቸውም። ላይክ ይሄ እኮ ትልቅ ኤክስፒሪየንስ ያለው ሰው የሚያደርገው ነገር ነው። ማንም ሰው ካሜራ ሲያይ ይደነግጣል። እና በሩታ ማዘር በኩል ምንም አይነት ሪያክሽን አላየንም። ካሜራውን በሚያዩበት ሰዓት ምንም አይነት ሪያክሽን አላሳዩም። እና ድሮ እንግዲህ ተዋናይ ምናምን ከሆኑ እንደዚህ አይነት ልምድ ይኖራቸዋል ብዬ አስባለሁ። ነገሩ ግን ትንሽ ጥያቄ የሚያስነሳ ነው። ቤተሰቦች ትንሽ ያሳክካል። አብረን ልንውጣ ነበር የዚህ ጎረቤት ተጠርተን ባልኖርስ ቤት ደግሞ ቆንጅዬ ናቸው። በቃ ማዘሯ ምናምን በጣም ነው ደስ የሚሉት። በጣምም እንደተነፋፈቁ ነው የሚያስታውቀው ማለት ነው። ጥምጥምን ያሉበት ጣለው እያልኩ እያጎጓቸው ላግባ በቃ ነሽ ነው ግብ ውስጥ ነው እናው እንዳይታይ እያል እያካበን ዛሬ ቀን አባቷም እንግዲህ መጥተዋል። አባቷም እንግዲህ ሸንቀጥ ያሉ ናቸው። በቃ ወጣት ናቸው ማለት ይቻላል። እንዲ ነው አባቴ ግን ቤተሰቦች ትንሽ እንትን እየገረመኝ ያለው ምንም አይነት ሪያክሽን እያሳየው አይደለም ለካሜራው። ትንሽ ዊርድ ነገር ነው የሆነብኝ በእውነት ምክንያቱም ማንም ሰው ማንም ሰው ካሜራ ተደቅኖበት እነዚህ ሊያደርግ አይችልም። መጀመሪያ ካልተነገራችሁ እንደዚህ አይነት ሪአክሽን ልታሳዩ አችሉ። በፍጹም በፍጹም። እናንተም ታግዙኛላችሁ ብዬ አስባለሁ። ይሄ በቃ ሪል ኤክስፒሪየንስ ነው። መጀመሪያ ተነግሯችኋል፣ በቃ እንደዚህ በሉ እንደዚህ በሉ ተብሎ ማለት ነው እንጂ ዊርድ ነው በእውነት ዊርድ ነው። እንግዲህ እመጣለሁ እመጣለሁ እያልኩኝ ግን ይቅርታሽ፣ ይቅርታ አድርጉልኝ አባለላነው እሚገርም ተመስገን ተመስግናለን ነገር አይደለም። መታየት ትሄድ እና እንዴናችሁ ግን አባቴ በጣም እውነት ለመናገር አፍቀውኝ ነበር። አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተነጥለሽ መምጣትሽ ቤተሰቦች እንግዲህ አሁን ጀምሯል ምክሩ ማለት ነው። ምክንያቱም ቤተሰብ እሺ ሊል አይችልም። ትዳር ላይ ተፋታው ብላችሁም በዛ ውስናችሁ ስትመጡ የታወቀ ነው ቤተሰብ አይቀበላችሁም በፍጹም ማለት ነው። ትዳራችሁን እንድትፈቱት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 ነገር ግን ይሄን ምክር ለአብርሃም ቢያደርጉት ጥሩ ይመስለኛል። እንደኛ ሰጀስት የምናደርገው እንደዛ ነው። ምክንያቱም ሩታ አስተዋይ ልጅ ነች፣ ምንም አይነት ጥፋት የለባትም በዚህ ፍቺ ላይ ማለት ነው። ሩታ ያን ያክልም እንደዚህ አይነት ምክር የሚያስፈልጋት ልጅ አይደለችም። ነገር ግን ይሄ ምክር ቀጥታ ለአብርሃም ቢደርሰው ጥሩ ነው ማለት ነው። አብርሃም እንዲያስተውል እንደዚህ አይነት ምክሮች ያስፈልጉታል ማለት ነው። የጋሽዬ ምክር አንዳችም ጠብ የሚሉት ነገር የለም። እንግዲህ ትዳር ክቡር ነው፣ ሲበርድን የምንለብሰው ሲሞቀን ደግሞ የምናወልቀው ነገር አይደለም። የፈጣሪ ስጦታ ነው። ይህን ትዳር ደግሞ ክብር እንዳይኖረው ያደረገው አብርሃም ራሱ ነው ማለት ነው እና ጋሽዬ ይህንን ምክር ቀጥታ ለአብርሃም ቢያደርሱት ይሻላል። ይሄ ቆሮቆንዳ ልጅ እንግዲህ ምን እንደሚያደርግ ያዩታል ብዬ አስባለሁ። ለእሱ ምክሩን ቢለግሱት የተሻለ ነው ብዬ አስባለሁ፣ ከግጸሳ ጋር ተደምሮ ማለት ነው። ምክንያቱም ልጁ አላቆምም ብሏል፣ ነገሮችንም ለማስተካከል እየሞከረ አይደለም፣ እያባባሰ ይገኛል። አብዛኛው ጊዜ ሲለምንም ምንም ሲል የምናየው ሲያስመስል ነው ነገሮችን ወስኖ ለማስተካከል እየሞከረ አይደለም። ስለዚህ ጋሽዬ የሚሰሙን ከሆነ እንግዲህ ምክሩን ለአብርሽ ቢያደርጉት እየተሻለ ነው። ልጆት ግን አስተዋይ እንደሆነች ልንነግሮት እንፈልጋለን። ልጆት ጋር ምንም አይነት ጥፋት እንደሌለ ልንነግሮት እንፈልጋለን ማለት ነው። ብዙ ፈተናዎች አሉ፣ እንዛ ፈተናዎች ማለት ብዙ ችግሮች አሉ፣ እንዛ ችግሮች ማለት በትዕግስት ትዕግስት ፍሬ ያላት፣ በረሷን የሚጠብቅ ፍሬ በላ ይባላል። በረሷን ገና ስትበቅር ያየት ሰው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 የተለያዩ ነገሮች እንደሚያደርጉ ግልጽ ነው እና ሁለቱ ልጆች መታረቃቸው አይቀርም፣ መገናኛታቸው አይቀርም ማለት ነው። በቤተሰብ በኩል ያለው ያልተነካ ነገር ስላለ ማለት ነው። በተለይ ደግሞ ሩታ እንግዲህ ቤተሰብ ትሰማለች፣ የሰው ምክር ትቀበላለች። በተለይ ቅርብ ለሆኗት ሰዎች ምክርን የምትቀበል ልጅ ነች፣ አስተዋይ ልጅ ነች እና ሀሳቧን ትቀይራለች። ግን በአብርሃም በኩል አሁንም ደጋግመን ደጋግመን እንደምንለው ነገሮችን ማስተካከል አለበት። በእንደዚህ አይነት ሁኔታ እርቅን አደርጋለሁ በማስመሰል ወደ እርቅን መለሳለሁ ሰው ስለገፋት ብሎ እንደዛ አሁንም አስቡ የሚመጣ ከሆነ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 የወደፊቱን ማየት ይሻላል ብዬ ነው። እንግዲህ በአጠቃላይ ለሩታ ማለት የምንፈልገው ቤተሰቦችሽን ይባርክልሽ፣ ነው እግዚአብሔር ይባርክልሽ። እንግዲህ ልጅሽንም በሰላም ለመገላገል ያብቃሽ ነው የምንለው። እንግዲህ ለዛሬ ያስኮላችሁ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቤተሰቦች ሰፖርት ለምታደረጉኝ ነገር በጣም አመሰግናለሁ። የሀገሬ ልጆች ሰላም ሁኑልኝ።